አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ደህና ተከበራችሁ። ሀገር ውስጥ ያላችሁ ውጭ ያላችሁ እህቶች፣ ወንድሞች ኢትዮጵያውያን እንዴት ናችሁ? ሁኔታ ሁሉ ሰላም? አልሐምዱሊላህ። እንግዲህ መጀመሪያ ላይ በትንሹ ቅንጨ በርጌ እንዳሰማኋችሁ በሰሞኑ ትንሽ ማለት ነው በዚህ በምስሉ ላይ ያያቸኋቸው ኢማም ላይ ከባድ የሞት አደጋ ስለደረሰባቸው ሀዘን ላይ መሆናችን ሁላችሁም ታውቃላችሁ። በባለፈው አርብ ጁማ ቀን ማለት ነው በአማራ ክልል ደቡብ ወሎ መካነ ሰላም ማለት ነው የጁምአ ሰላት እያሰገዱ ባለበት ሰዓት ማለት ነው በአሸባሪዎች፣ እንዲሁም በሙስሊም ጠሎቹ የድሮዎቹ ያጤ ተረፍራፊዎቹ ማለት ነው ታገለዋል ማለት ነው ፋኖ ነን ብለው ራሳቸውን ስያሜ በሰጡት እንዲሁም በሙስሊሞቹ ጥል በሆኑት ማለት ነው። ውድና የተከበራችሁ ኢትዮጵያን ያላችሁ ከሀገር ውስጥ ከሀገሮችም ከሀገር ውስጥም ያላችሁ ማለት ነው። እንግዲህ የሰሞኑን ጥቁር ጠባሳ የተጣለብንን ሁላችሁም በሶሻል ሚዲያ የሰማችሁ ይመስለኛል። እንግዲህ እንደሚታወቀው ኢትዮጵያ ብዙ ብሔር ብሔረሰብ የሚኖርባት ሀገር ናት። ሰማንያ ሶስቱ ብሔር ብሔረሰብ ውስጥ አንዱ የአማራ ክልል ይጠቀስበታል። ከሰማንያ ሶስቱ ግን የሙስሊም ጠል ለዛውም በገዛ ወገኖቻቸው እና የራሳቸው ትውልድ በሆነበት የአማራ ክልል ሙስሊም ጠሎች ናቸው ሀገራችን ላይ። ሙስሊሙን በብዛት ጥላት ያለባቸው እና ሙስሊሙን ሰቆቃ እና ግፍ እያበዙ ያሉት ማለት ነው። ይህ ነገር በተደጋጋሚ እየተከሰተ እያየን ነው። ደግሞም ነገሩ እየተከሰተ ነው ማለት ነው። እኔ ትናንት ትናም ተናገር ያለው ዛሬ የምናገር ያለው እነዚዎች የምታገሉት እውነት ስልጣን ቢያገኙና ስልጣን የሚሰጣቸው ሙስሊሙ ማህበረሰብ ለማጥፋት እና የራሳቸውን ሃይማኖት ብቻ ለማራመድ እና የራሳቸውን ሃይማኖት የበላይነት ለማስደረግ እንጂ የእኩልነት ወይም ለህዝብ ተቆርቁረው እንዳልሆነ ግልጽ እና ግልጽ ነው ማለት ነው። ስለዚህ ይህ በምስሉ ላይ የምታዩቸው ሰው በደቡብ ወሎ መካነ ሰላም በነሱ በፋኖ ታጣቂዎች ምንም ሳያደርጓቸው እምነታቸውን ማለት ነው በሰበኩ እምነታቸውን እያስተማሩ ያሉ ኢማሞችን ሰላት ላይ በቆሙበት በድንገተኛ ተኩስ ከፍተው ገለዋቸዋል፣ ማለት ነው። እንግዲህ ቀብራቸውም ላይ ብዙ ሰላማዊ ሰልፍ ተደርጓል። ከዛም ውጭ በመሀል ከተሞች ዛወጣ ብሎ ወንድሞች ሴቶች በጣም ትልቅ ተቃውሞ አድርገዋል፣ ማለት ነው። አላህ እንግዲህ ይህን ሰው ጀነት አልፍርዶስ አላህ የወፍቃቸው፣ ሸሂዶች የሸሂዶችን ተውፊቅ አላህ ከሚያገኙት ያድርጋቸው ላለሁ። እንግዲህ ሁላችንም በየአካባቢያችን ራሳችንም የምናስከብረው ዲናችን የምናስከብረው እኛው ራሳችንን ማለት ነው። እስኪ ትንሽ ደግሞ ቀንጨብ አርገን ሰምተን

እንግዲህ ከቀብሩ ስነ ስርዓት በኋላ እንደዚ አይነት ተቃውሞ ነበረ ማለት ነው። መጀመሪያ ላይ እንዳያችሁት ማለት ነው እንግዲህ አላህ ጀነት ለፍርዶስ የወፍቃቸው ወደ አሄራ የሚሄዱት ማለት ነው። በነገራችን ላይ የኛ ችልተኝነት ከዚህ በፊት ሞጣ ማለት ነው፣ ጎጫም ማለት ነው፣ ያንን ያክል ትልቅ መስጊድ በሳት ተቃጥሎ እንዲሁ ተበስብሶ ዝም ብሎ ቀራና፣ ራሳችንን ማስከበር ያለብን እኛው ራሳችንን ማለት ነው። በዲናችን የመጣ ማንም አይደራደርም። ወደፊትም ዛሬ ዝም ካልናቸው ወደፊትም መቀጠላቸው ስለማይቀር ዲናችንን ማስከበር ያለብን እኛው ራሳችንን ማለት ነው። እና ዛሬ አጠር ባለች ነው ሀሳብ የመጣሁላችሁ። ኢንሻላህ ይህ ቻናል ሁልጊዜ በሳምንት ለእናንተ በሁለት ቀን ቪዲዮ እየሰራሁ ሂጅላችሁ እመጣለሁ። ማክሰኞ እና ሮብ ከሌሊቱ አስር ሰዓት ማለት ነው። ኢንሻላህ ከነገ በኋላ ሰፋ ባለ በዚህ ዙሪያ ቪዲዮ አዘጋጅቼ በሰዓት ሂጅላችሁ እመጣለሁ ማለት ነው። እስከዚያው ይህችን ቀን ሀሳብ ያላቅርብላችሁ ብዬ ነው እንጂ። ከዚህ ቀጥሎ ደግሞ የደሴ መጅሊስ መግለጫ ሰጥቷል። መግለጫ ውስጥ ምን አለ የሚለውን እስኪንከታተል። በመካነ ሰላም በተፈጠረው ጉዳይ ላይ መጅሊስ መግለጫ ሰጥቷል። የደቡብ ወሎ ዞን የደሴ እስልምና ጉዳዮች ምክር ቤት እንግዲህ መግለጫ አውጥቷል። በአማራ ክልል በደቡብ ወሎ መካነ ሰላም ወረዳ መስከረም 23/01/2018 በመስጂድ ኑር ሀገር ለማፍረስ የተደራጀው ክልሉን እያመሰና ወዳልተገባ ሁኔታ እየወሰደ የሚገኘው ኃይል ፋኖ በወሰደው ሃይማኖታዊ ትንኮሳ በመስጂድ ውስጥ በመግባት በአሰቃቂ ሁኔታ በታወረ የታሪክ ትርክት የመስጂድ ኢማም፣ የመጅሊስ አመራሮችና ካዲሞችን ወይንም የመስጂድ አገልጋዮች ገድሏል። እነርሱም ሸሂድ ሆነዋል ብሏል በመግለጫው ማለት ነው። ይህንን ድርጊት በተለያየ ጊዜ በሙስሊሙ ላይ እያደረሰና በተለይ ፋኖ ኃይል በተለያዩ መግለጫዎችም ሙስሊሙን የማጥቃት ዘመቻዎችን እንደዚሁም የአንድ ሃይማኖት የበላይነት የማረጋገጥ ጦርነት በሚመስል መልኩም መግለጫዎችን እየሰጠ ይገኛል ብሏል። በመሆኑም የሙስሊሙ ማህበረሰብ የተነሳበትን የሃይማኖት ጦርነት የጅምላ ግድያም ለማስቆም መጅሊሱ ከ መንግስትና ከኮማንድ ፖስት ጋር ተወያይቶ የሚደርስበትን እስከሚያሳውቅ ድረስ እርስ በርስ በመነጋገር መረጃዎችንም በመቀያየር ራሱን ሊጠብቅ ይገባል ብለዋል። በዛሬ ዕለትም በአሱር ሰላት ላይ ሰላተል ገይብ እንዲሰገድባቸውና ሐዘናቸውንም ዱአ አድርገው እንዲወጡ ገልጿል። በመጨረሻም እንግዲህ ለክርስትና እምነት መሪዎችም ለዚሁ መልእክት አስተላልፈዋል ማለት ነው። ይህ ጉዳይ አብሮ እንግዲህ የመኖር እሴትን እያጠፋ በመሆኑም በእናንተ ስምም እየታገልኩ ነው የሚለው አካል ወይም ፋን ነው፣ በሙስሊም አባቶች ላይ ያደረሰውን ድርጊት አውግዛችሁ ሀገርን በጋራ ወደ ተሻለ ደረጃ ብናሳድግ። ውድና የተከበራችሁ እህቶች፣ ወንድሞች እንግዲህ ለዛሬ ይህን ያክል ቀንጨብጭብ አድርጌ ለእናንተ ጠቃሚ ነው ብዬ መረጃም አምጥቼላችኋለሁ። ኢንሻአላህ ማግዘኙ ማለት ነው ከሌሊቱ አስር ሰዓት ላይ ለእናንተ ጠቃሚ ነው ብያሰብኩትን በዚህ ዙሪያ ረዘም ባለ ቪዲዮ ይዜላችሁ ብቅ እላለሁ። ቻናሉ ባካችሁ አዲስ ነው። ሰብስክራይብ በማድረግ ቤተሰብ የሆኑ በየቀ ቪዲዮ ሰርቼ ማክሰኞ እና ሮብ ስላድቆዴ እናንተ ይደርሳችኋል ማለት ነው። ባካችሁ ቻናሉን ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱ።